ለመጨረሻ ጊዜ ስራ የምጀምሩበትን ገንዘብ ልስጣችሁ። የሆነ ስራ መስራት ፈልጋችሁ የመነሻ ካፒታል አጠራችሁ ሰዎች፣ ስራ የምጀምሩበትን ገንዘብ እኔ ልስጣችሁ። ከዚህ ቪዲዮ በፊት አንድ ቪዲዮ ሰርቼ ነበረ። እኔ የምሰጣችሁን የስራ ማስኬጃ ገንዘብ ተጠቅማችሁ የስራ ዝርዝር ወይም ደግሞ የቢዝነስ ፕላን ማቅረብ የምትችሉ ከሆነ ስራ የምጀምሩበትን ገንዘብ እኔ ሰጣለሁ የሚል ቪዲዮ ነበር የሰራሁት። ያንን ቪዲዮ በሺህ የምትቆጠሩ ሰዎች ተመልክታችሁታል። በርካቶቻችሁም ታዲያ ኮሜንት ቦታ ላይ ገብታችሁ የስራ ዝርዝር ወይም ደግሞ የቢዝነስ ፕላናችሁን በመጠኑ ቢሆን አስቀምጣችኋል። ካስቀመጣችሁ በርካታ ሰዎች መካከል ቁጥራቸው ሁለት የማይበልጡ ሰዎች ብቻ በተወሰነ መልኩ የተናገርኩትን መስፈርትና ሕጎችንና ደንቦችን አሟልተው ሁለት ሰዎች ብቻ ማለት ነው፣ መስፈርታቸውን ወይም ደግሞ የስራ ዝርዝራቸውንና የቢዝነስ ፕላናቸውን ለማስቀመጥ ሞክረዋል። ያም ሆኖ ግን በቂ አይደለም። ዛሬ ለመጨረሻ ጊዜ የተናገርኩትን የስራ ማስኪያጃ ገንዘብ ካፌ ወጣው ወይም ደግሞ እሰጣቸዋለሁ ብዬ ያሰብኩትን ከኪሴ አውጥቼ የስራ ማስኪያጃ ገንዘብ ይጠቅማቸዋል ብዬ ያስቀመጥኩትን ገንዘብ ለሌላ ዓላማ ከመዋሌ በፊት ለመጨረሻ ጊዜ ዛሬም መስፈርቱንና ሕጉን አጠር ባለመልኩ ልንገራችሁና ለመጨረሻ ጊዜ ይህ ገንዘብ ለሌላ ዓላማ ከመዋሉ በፊት እባካችሁ የስራ ማስኪያጃ ገንዘቡን እንድትወስዱት ስል ዛሬም ለመጨረሻ ጊዜ ልነግራችሁን የመጣሁት ያንን ቪዲዮ የተመለከታችሁ ሰዎች ቪዲዮውን መጀመሪያ ላይ ብቻ ተመልክታችሁ የመጨረሻውን ሳትመለከቱ እራሳችሁ በመሰላችሁ በደሳለኝና በመሰለኝ ማለት ነው በፈለጋችሁት መንገድ ኮሜንት ቦታ ላይ ያስቀምጣችኋል ወይም ደግሞ እንደዚህ አይነት ስራ ነው መስራት የምፈልጋችሁ ምፈልገው ብላችሁ በገስ ወይም ደግሞ በጭፍን ያስቀመጣችሁ ሰዎች አላችሁ። ዛሬ ልድገምላችሁና ቪዲዮውን እባካችሁ እስከ መጨረሻው ድረስ ተከታተሉት። ሀብትሽ የተናገረው መስፈርት ምንድን ነው? ቁልጭ አለ በአማርኛ ነው የተናገርኩት ያለሁትና ዛሬም ደግሞ ይህንን ቪዲዮ አዳድስ እየተመለከታችሁ ያላችሁ ካላችሁ ብለጧችሁ ግድ የላችሁ። በጣም በርካታ በሺህ የሚቆጠሩ ሰዎች ተመልክተውት ኮሜንት ላይ ያስቀመጥኩት ሌላ ነው። እስኪ ፍረዱኝ። ዛሬ ልንገራችሁና እስኪ ፍረዱኝ። እኔ የተናገርኩት ምንድን ነው? መስፈርትና ህጉ ማለት ነው። በመጀመሪያ ስነግራችሁ ሀብትሽ የስራ ማስኪያዣ ገንዘቡን ይሰጣል ወይ የሚለውን እውነታውን ስነግራችሁ፣ በሃይማኖት ብዬ ነው የምነግራችሁ። ወላሂ እላችኋለሁ የስራ ማስኪያዣ ገንዘቡን ለእናንተ ለመስጠት ሬዲ አድርጌ አዘጋጅቼ በካሽ ለእናንተ ለመስጠት ተዘጋጅ ያሻለው መቶ ፐርሰንት ማመን ያለባችሁ ነገር ነው። ከዛ በተረፈ የስራ ማስኪያጃ ገንዘቡን ሰጥቻችሁ ራሱ የተለያዩ አይነት እገዛ እንደማደርግላችሁ ባለፈውን ተናግሬያለሁ። ዛሬም እናገራለሁኝ። ሀብትሽ የሚሰጠው የስራ ማስኪያጃ ገንዘብ ስንት ነው እንዴት ነው የሚለውን ደግሞ ልንገራችሁ፣ ከወዲሁ ልንገራችሁ ብዬ ነው። ሀብትሽ የሚሰጣችሁ የስራ ማስኪያጃ ገንዘብ ብዙ አይደለም፣ ትንሽ ነው። ግን ሀብትሽ ምን ነበር ቢሰራው መነሻው ምንድን ነበር የሚለውን ስንመለከት ቪዲዮዎችን መለስ ብላችሁ መመልከት ትችላላችሁ። የሰው ልጅ ከትንሽ ተነስቶ ትልቅ ቦታ መድረስ የሚቻልበትን በርካታ ሥራዎች ከዜሮ ጀምሮ በ10 ሺህ ብር፣ በ50 ሺህ ብር፣ በመቶ ሺህ ብር በሚሊየን የሚቆጠር ገንዘቦች ኖሯችሁ አዋጭና አትራፊ የሆኑ ስራዎችን በምን አይነት መልኩ እንደምትሰሩ በምን አይነት መልኩ ስኬታማ እንደምትሆኑና በምን አይነት መልኩ እንደምታድጉቁ ልጭ አድርጌ 2017 ላይ ከ በላይ ቢዝነሶችን ለቅቅ ስለዚህ በዚህ ጉዳይ ላይ የምታማ አይደለም። ቃሌን አክብሬ አንድ ጊዜ ስራ ማስኪያጃ ገንዘብ ለመስጠቱን እስከተዘጋጀው ድረስ ብዙ ካፒታል የምትፈልጉ ሰዎች ካላችሁ ቪዲዮ አይሆናችሁም ብያለሁ፣ ባለፈው። ዛሬ አስር ሺ ብርን ብቻ ተጠቅማችሁ የስራ ዝርዝር ማቅረብ የምትችሉ ከሆነ ወይም ደግሞ የቢዝነስ ፕላን ማቅረብ የምትችሉ ከሆነ አይ አም ሬዲ ገንዘቡን ለመስጠት፣ አንዴ ተዘጋጅቻለሁ፣ ነይቼ የተቀመጥኩ ሰው ነው። ቁጥሩ ለምን ያክል ሰው ነው ወይ ገደብ አልተናገርኩም። እስኪ መጀመሪያ በአስር ሺ ብር የሚሰራ ራሱን የቻለ አሪፍ የሆነ በአስር ሺ ብር ብቻ ተናግሪያል። በአስር ሺህ ብር ብቻ ሀብላችሁ የምትጀምሩት ኦን ያደረጋችሁትን ቢዝነስ አልፈልግም፣ ብያለሁኝ። ኦን ያደረጋችሁት ቢዝነስ ወይም ደግሞ ለእናንተ እዛ ላይ ጭማሪ የሚሆናችሁ ገንዘብ ከሆነ አይሆንም። በአስር ሺህ ብር የሚሰራ እንደ ምሳሌ መናገር እችላለሁ። በጣም ብዙዎቻችሁ እንዲህ አይነት ነገር ልከፍት ብዬ እንዲህ አይነት ነገር ልሰራ ብዬ ይህን ያክል ብር ጎሎ ነው እንደዚህ ሆኖ ያላቸው ሰዎች አላቸው። እኔ ኤን ጂ ኦ አይደለም። ያን አረም የተናገርኩት ምንም ለሌላቸው ሰዎች ከዜሮ ጀምረው በአስር ሺህ ብር ለምን የፈለገ ሱቅ በደረቴ አይሆንም። ለምን ቆሎ መሸጥ አይሆንም። በአስር ሺህ ብር የምትሰራ ምክንያቱም እኔ እንድታውቆ የፈለግኳት ራሷን የቻለች ታርጌት ስላለች ነው። ምክንያቱም የሰው ልጅ ማለት ነው በጣም ከመጀመሪያ የሚሸወደው ነገር ቢዝነስ መጀመሩንና ሁሉም ይጀምራል። ቢዝነስ መጀመሩንማ ሁሉም ይጀምራል። ግን ምንድን ነው ኮስት ብሬክዳውን የሚባል ነገር አለ። ስለ ቢዝነሱ ማጥናት የሚባል ነገር አለ። ቢዝነሱ ያሰራኛሉ የሚባል ነገር አለ። ማቴሪያሉን ከየት ነው የማገኘው የሚባል ነገር አለ። የት ነው የምጀምረው፣ እንዴት ነው የምሰራው፣ ትርፌ እንዴት ነው፣ ማቴሪያሉን በስንት አምጥቼ በስንት ሸጠዋለሁ የሚባሉ ነገሮች፣ እነዚህ ናቸው የሰው ልጅ የሚያካስሩት ነገሮች። እነዚህን እንድታቆሎች ስለምፈልግ በአስር ሺህ ብር የሚሰራ በ10 ሺህ ብር ውስጥ ለምሳሌ በ8 ሺህ ምናምን ብር ሊሆን ይችላል። በ9 ሺህ ምናምን ብር ሊሆን ይችላል። በዚህ ሰርክል ውስጥ ብቻ ከ10 ሺህ ብር ያልበለጠ የስራ ዝርዝር ወይም ደግሞ የቢዝነስ ፕላን ማቅረብ የምትችሉ ከሆነ 10 ሺህ ብሩ ለመስጠት ሬዲ ነኝ፣ ተዘጋጅቻለሁ ላችሁ ፈልጋለሁ። አሁንም ላልገባችሁ ሰዎች ለመጨረሻ ጊዜ የምነግራችሁ ነገር የሆነ ስራ መስራት ፈልጌ ወይም ቤት ተከራይቻለሁ፣ እባክህ የሆነ ነገር መስራት ፈልጌ ያችን ብር እኮ ብትደግፈኝ የሆነ የኮፒ ወረቀት እኮ ፈልጌ እንዲህ ብታረግልኝ የምትሉ ሰዎች አላችሁ። የኮፒ ወረቀት ስንት ነው? ምንድን ነው የሚሸጠው? ትርፋችሁ ምንድን ነው? እስቴሽነሪ መክፈት ፈልጌ ብሎ ለምሳሌ ያስቀመጠ ሰው አለ። ሌላ በርካታ በቃ ህንፃ መሳሪያ አስር ሺህ ብር ያስከፍታል እንዴ? የባልትና ያላችሁ ሰዎች አላችሁ። እሺ ባልትና ጀምሩ፣ ልትጀምሩ ትችላላችሁ። እሺ በአስር ሺህ ብሩ ስራ ዝርዝር አቅርቡልኝ። ኮስት ብሬክ ላውን የሚባል ነገር እንደ ምሳሌ ልንገራችሁ። አንዷ ለምሳሌ በአካል ካሁን በፊት ጠይቃት ምን ብላኛለች መሰላችሁ? አብትሽ የሆነ ሰባት ሺህ ብር ባገኝ እኮ ቆሎ መሸጥ ትችላለሁ አለች። እንዴት አድርገሽ ነው? ያንን ገንዘብ ሰጥሻታለሁ። ዛሬ እሱ መስጠት የፈለኩበትን መንገድ እንዴት አድርገሽ ብዬ ስነግራት ቁልጭ አድርጋ ስለነገረች ነው። ለምሳሌ ገብስ በ3000 ምናምን ብር መግዛት ትችላለሁ አለችኝ። ራሱን የቻለ በኪሎ ወይም ደግሞ በጣሳ መጠኑን አስቀመጠችልኝ። ከዛ በኋላ ራሱን የሚይዝበት ወይም ደግሞ ቆሎን የማዞርበት ራሱን የቻለ ስፌት አለ። ያንን ስፌት በዚህን ያክል ብር እገዛለሁኝ፣ መስፈሪያው ይህንን ያክል እገዛለሁኝ እና እንደዚህ አድርጌ እገዛለሁ፣ የምቆላበት እንደዚህ የማደርግበት ብረት ድስት ወይም ደግሞ የምቆላበት ብረት ምጣድ በዚህ በዚህን ያክል ብር እገዛለሁ ብላ አጠቃላይ የሰባት ሺህ ብር የሆነ ኮስት ብሬክ ዳውን በዝርዝር አቀረበችልኝ ማለት ነው። ስለዚህች ልጅ አሳማኝ የሆነ ነገር ስላቀረበ ገንዘቡ ሰጠዋት ማለት ነው። አሁንም ምን ልላችሁ እንደሆነ ገብቷቸዋል። ቆሎ ስሩ እያልኳቸው አይደለም፣ አሁንም ዲስኳሊፋይድ ነው። ቆሎ ሰላላ ሰዎች ካላችሁ ነው ሰላ ተናገርኩኝ። እሱን እንታቀርቡልኝ አይደለም። አሁንም ሌላ ነገራችሁ፣ ለምሳሌ ሱቅ በደረቴ አሁንም ሱቅ በደረቴ ብላችሁ የምትመጡ ሰዎች ካላችሁ ዲስኳሊፋይ ጋይድ ነው። እኔ እሱን አልቀበለው፣ ምክንያቱም እንደ ምሳሌ ለእናንተ እየነገርኳችሁ ስለሆነ እንደ ምሳሌ የነገርኳችሁን እኔ ራሴ የተናገርኩትን እኔ ስራ ዝርዝር ለእኔ አቅርባችሁልኝ አክሰብት አላደርጋችሁም። በጣም ብዙ ነገር፣ በሺህ የሚቆጠሩ ቢዝነሶች አሉ፣ ራሳችሁ ፈልጓቸው። ለምሳሌ ቺፕስ ምናምን እርጥብ ያለ ሰው አለ። አሁንም እሱን ትችላላችሁ፣ አይመለከተኝም። ግን ማሽን በስንት ነው? ቺፕስ በስንት ነው? ትርፉ በስንት ነው? ምሸጦት በስንት ነው? ምንድን ነው እዛ ዝርዝር ውስጥ አልገባም። ስለዚህ አንድ ሱቅ በደረት የመስራት የፈለገው ሰውዬ በ10 ሺህ ብር እንዴት ሊሰራ ይችላል የሚለውን ራሱ ነው ማስቀመጥ ያለበት፣ እኔ አይደለሁም። ብስኩት በዚህን ያክል ብር እገዛለሁኝ፣ እሽጉ ስንት ነው ሄዶ መጠየቅ መቻል አለበት። ወይም ደግሞ የሚያውቀው ከሆነ ሀሳቡን መናገር መቻል አለበት ማለት ነው። ስለዚህ ብስኩት በስንት እገዛለሁ፣ ማስተካየት ዚህን ያክል ብር መግዛት አለብኝ፣ ከዛ አብሮ የሚሄድ ነገር ካለ ሶፍት ምናምን፣ እነዚህ እነዚህ ነገር አጠቃላይ ስንት መጣልኝ መሰለህ፣ ሀብት ሺህ ሰባት ሺህ ምናምን ብር መጣልኝ፣ ወይ ደግሞ ስምንት ሺህ ምናምን ብር ወይም ደግሞ ዘጠኝ ሺህ ዘጠኝ መቶ ዘጠና ዘጠኝ ብር መጣልኝ ብሎ እንዲህ አይነት ነው ኮስት ብሬክ ዳውን ማስተዋወል ማለት ማለት ነው። የስራ ዝርዝር ወይም ደግሞ የቢዝነስ ፕላን ማቅረብ ማለት ይህ ነው። ይህንን ካቀረባችሁ በትክክል ካሳመነኝ፣ አስር ሺህ ብሩ በትክክል የሚያሰራችሁ መሆኑን ካመንኩኝ፣ ልትሸውዱ የምትፈልጉ ልትኖሩ ትችላላችሁ። የሰው እድል መዝጋት የምትፈልጉ ሰዎች ልኖሩ ትችላላችሁ። ግዴለህም እኔ አውቀዋለሁኝና አስር ሺህ ብሩ ያሰራ ለምትሉ ሰዎች ካላችሁ፣ አይሆንም በትክክል እቃወማለሁ ማለት ነው። ይህንን ነገር ስለዚህ ማድረግ የምትችሉት በትክክል የስራ ዝርዝር ነው። እርዳቸው ብላችሁ ያስቀመጣችሁ ሰዎች አላችሁ ወንድሜ እንዲህ እንዲህ ነው አምስት ልጅ ይሰጣል ያሳድጋል ሶስት ልጅ ያሳድጋል እንዲህ እንዲህ አድርግለት እኔ ኮንዲ ብትሰጠኝ ኮንዲ እንዲህ ትምህርት የማስቀጠል እችላለሁ እኔ ኮንዲ እንዲህ ብታረገኝ ሱቄ ሞላል አድርገው ይችላል እኔ ኮንዲ እንዲህ እንዲህ ነገር ካሜራ ብትገዛልኝ እንዲህ እንዲህ ምናምን ያላችሁ ሰዎች በርካታ የምትቆጠሩ ሰዎች አላችሁ ልብ ብላችሁ አዳምጡኝ እኔ እንጂ አይደለሁም ገንዘብ እበትናለሁ ብዬ አልተናገርኩም ያስቀመጥኳት ግን ራሷን የቻለች 10 ሺህ ብር ያስቀመጥኳት ገንዘብ አለች ለነማን ነች አስር ሺህ ብር የቢዝነስ ፕላን ወይም ደግሞ የስራ ዝርዝር ማቅረብ የሚችል ሰው ካለ ብቻ ብቻ ነው። በዚህ ስልኬ ተጠቅም የሆነ ስራ መስራት የምችል ከሆነ ይህ ስልኬ የሰባት ሺህ ብር የሚሸጥ ከሆነ ከነሲም ካርዱ ከነ ከቨሩ ከነ ምናምኑ ኮስት ብሬክ ዳውን ማለት ያ ነው። ነገ ቢዝነስ እንድትማሩ ነው። ነገ የግላችሁ ራሱን የቻለ ቢዝነስ ስትጀምሩ ራሱን የቻለ ነው። አራት መቶ ሺህ ብር አዘጋጅቼ ላቢያጆ ከፍታለሁ ብዬ ሳስብ እያንዳንዷ ነገር ኮስት ብሬክ ዳውን ሰርቼ ነው። ኢንቨርተር ማሽን ስንት ይሸጣል? የውሃ ፓምፕ ስንት ነው? መሬቱን በስንት አስደለድለዋለሁኝ? እያንዳንዷ ብር አስቀምጬ ነው ጎማው ሊሆን ይችላል፣ ውሃ ሊሆን ይችላል። በርካታ ነገሮችን እያንዳንዷ ነገር የምሳይን ሰዓት ቀር አስቀምጭ ነው የሰራው። ስለዚህ የሰው ልጅ ወደ ተሻለ ቦታ እንዲደርስ፣ ወደ ስኬት እንዲደርስ ከተፈለገ ትልቁ መጀመሪያ ማወቅ ያለባችሁ ነገር ኮስት ብሬክዳውን ወይም ደግሞ የስራ ዝርዝር የቢዝነስ ፕላን ማቅረብ መቻል አለባችሁ። እግረ መንገዴን በሰበቡ ይህንን እንድትማሩ ስለፈለግኩኝ ነው። ከዛ በተረፈ ደግሞ ሰፖርት የሚያስፈልጋቸው ሰዎች ስላላችሁ እርዳታ የሚያስፈልጋቸው ሰዎች ስላላችሁ፣ ጭንቅላታችሁ ምጡቅ የሆነ ከትንሽ ተነስታችሁ ትልቅ ቦታ መድረስ የምትችሉ ሰዎች ካላችሁ መቀየር ትችላላችሁ። እኔ በዜሮ ተነስቼ ዛሬ የተሻለ ቦታ ደርሻለሁ። እኔ በዜሮ ተነስቼ ዛሬ ላይ አስር ድርጅቶችን አስተዳድራለሁኝ። እያንዳንዱ ቪዲዮ ላይ አስቀምጥላችኋለሁ። ሄዳችሁ መመልከት ትችላላችሁ። ከዜሮ ተነስቼ የጀመርኳቸው በርካታ ድርጅቶች አሉ። እናንተስ ማድረግ አትችሉም? ትችላላችሁ። የዛሬ ስንት ዓመት አሁን ላይ ምን አላችሁ? ምንም የሌላችሁ ሰዎች አስር ሺህ ብር ብዙ ነው አውቃለሁ። ያስጀምራችኋል በደንብ አድርጎ። ያላችሁ ሰዎች ደግሞ ብር እንደፈለጋችሁ የምትበትኑ ልትኖሩ ትችላላችሁ ወይ አካውንታችሁ ላይ 200፣ 300 ሺህ ብር ወይ 2 ሚሊዮን 3 ሚሊዮን ያላችሁ ሰዎች ልትኖሩ ትችላላችሁ። እናንተ ይሄ ቪዲዮ አይመለከታችሁም አውቃለሁ። ምክንያቱም አስር ሺህ ብሯን ትንቋታላችሁ። ምን እያለ ነው ልትሉ ትችላላችሁ። እኔ ለእናንተ አይደለም የምኖረው ነው። እኔ ለድሀው ለሚስኪኑ ነው። እኔም ድሀ ነኝ፣ ሚስኪን ነኝ። ከታች ተነስቻለሁ። ከታች ተነስቼ የተሻለ ቦታ ለመድረስ ወገኖቼንም እህት ወንድሞቼንም የተሻለ ቦታ ለመድረስ ስለሆነ ለመጨረሻ ጊዜ ዛሬ ለመጨረሻ ጊዜ ቪዲዮን ጨርሻ ነው ለመጨረሻ ጊዜ ነው ዛሬ የምሰጣችው ይህ ቪዲዮ በተለቀቀበት ቀኑን ከታች እዩት ለሁለት ቀን ብቻ ለሁለት ቀን ብቻ እንትን እራሳችሁ እዩት እዛው ላይ ስለምጽፍላችሁ በፈረንጅ ማለት ነው በ23 በፈረንጅ በ23 2025 ላይ ማለት ነው 2025 ላይ በፈረንጅ ተናግሬያለሁኝ አይ ቲንክ በአበሻ 13 ይመስለኛል በአበሻ በእኛ በኢትዮጵያ 13 ይመስለኛል። ግን ቪዲዮ ላይ ከታች ማለት ነው። በፈረንጅ ራሱን የቻለ በ23 ስለሚ ከ23 እስከ 24 ብቻ ማታ ላይ ብቻ ለሁለት ቀን የሚውል የጊዜ ገደብ እሰጣችኋለሁ። 10ም ሰው ይጻፍ፣ 10 ሺህም ሰው ይጻፍ፣ 5ም ሰው ይጻፍ። የጻፋችሁትን በትክክል እኔ የተናገርኩትን የስራ ዝርዝር የምታስቀምጡልኝ ሰዎች ወዲያውኑ መርጬ እኔ ፊት ትቀርባላችሁ፣ ትናገራላችሁ በትክክል ካሳመነኝ በቀጥታ እኔ ጋ ትመጣላችሁ። ይህንን የስራ ማስኪያጃ ገንዘብ ደግሞ ስፖንሰር ያደረገላችሁ ተናግሬያለሁ። ወደ ሰሚት ስትሄዱ አዲስ አበባ ወደ ሰሚት ስትሄዱ ፊጋ አካባቢ የሚገኘው ትራፊክ መብራቱ ጋር ፊጋ የሚገኘው አፍሪካ ቡና በበርገር እና በፒዛ የሚታወቀው አፍሪካ ቡና 1010 ሺህ ብር የስራ ማስኪያጃ ለመስጠት ቃል ስለገባና ስፖንሰር ስላደረገ። ይህንን የምላችሁ ደግሞ የራሴ ድርጅት ስለሆነ ደስታ ይሰማኛል። ከዛ ላይ ቀንሼ ያተረፍኳትን ወይም ደግሞ ለእናንተ ትሆናለች ብዬ ያዘጋጀኋትን ስለሆነ ከአሁን በፊት ቪዲዮን ያያችሁ ሰዎች እንደደገምኩባችሁ አውቃለሁ። እስኪ ያኔ ምን ነበር የተናገርኩት? እናንተ መሰከር ሁኑልኝ። በውጭ ሀገር በአረብ ሀገር ያላችሁ፣ አሜሪካ ያላችሁ፣ በጣም በመላው ዓለም ላይ ያላችሁ ሰዎች ምስክር ተሆኑኝ ያላችሁ እኔ የተናገርኩት ምን ነበር? እናንተ እንኳን እዚህ መምጣት ስለማትችሉ ትንሽዬ ጥሪት ስላላችሁ ሰዎች በጣም ብዙዎቻችሁ ፑሽ ስታደርጉ ነበረ። ኢትዮጵያ ውስጥ ያላችሁ ምንም የሌላችሁ ሰዎች ተጠቀሙበት እያላችሁ ለብዙ ወንድሞቻችሁ ስትልኩ ነበረ ቪዲዮን። በጣም አላመሰግናችሁ ወዳለሁ። ግልጽ ያለ አማርኛ አይደለም የተናገርኩት። አሁን እኔ በአስር ሺህ ብር የስራ ዝርዝር ብቻ አቅርቡልኝ። እኔ እርዳታ አይደለም፣ ባላችሁ ላይ ለመጨመር አይደለም። እኔ የፈለግኩት ምንድን ነው፣ በአስር ሺህ ብር የስራ ዝርዝር የሚባል ነገር አለ። ስልካችሁን አላስቀምጥም ያላችሁ ሰዎች አላችሁ። ወንጀለኛ ልትሆኑ ከሆናችሁ አላቀምጥ። ስልካችሁን አስቀምጡ፣ ኮሜንት ቦታ ላይ ማንነታችሁን አሳውቁ። እያንዳንዷ የስራ ዝርዝር እንዲህ አይነት የስራ ዝርዝር አስቤያለሁ። ረሷል ከታች እንዴት ነው የምትሰሩት? ይህም በዚህ ይገዛለሁ፣ እንደዚህ አይነት እሰራለሁ፣ በዚህ ይጀምርበት አለው። ትርፌ ይሄ ነው፣ ኪሳራ ይሄ ነው። ለማከር ያህል የምገዛው ይህንን ነው የሚለውን እያንዳንዷ ፖስት ብሬክ ዳውን ላስቀመጠልኝ ሰው በቀጥታ ገንዘቡን ተናግሬ ያለው ክፍለ ሀገር ያለን ሰዎች እንዴት እናደርጋለን ያላችሁ ሰዎች ያላችሁ አመች ያልሆነ መንገዶች ሰላም ያልሆኑ መንገዶች አሉ። መስጠት ካለብኝ ይሰጣሉ። ቢዝነሳችሁ ብቻ አሳማኝ ሁን እንጂ ያላችሁበት ቦታ ላይ አፋር፣ ሶማሌ፣ ትግራይ፣ ኦሮሚያ የጻፋችሁ ልጅ ሰዎች አላችሁ። በትክክል ያሳምነኝ እንጂ የስራ ዝርዝራችሁ በደንብ አድርጋችሁ ቁልጭ አድርጋችሁ አቅርቡት እንጂ በአካውንታችሁም ቢሆን ማድረግ ያለብኝ ነገር ለማድረግ ቃል ገብቻለሁ። አንዴ ካፌ ተናግሬያለሁ ለመስጠት አንዴ ነይቻለሁና ገንዘቤን ለመስጠት ዝግጁ ነኝ። ለማንኛውም በመጨረሻ የምነግራችሁ ነገር ቅን አስቡ፣ ደግ አስቡ። እኔ ኑሮኝ አይደለም ካለች ነገር ላይ አካፍዬ ለሰዎች እኔ ማንደኛ ከፈጣሪ በረከት ለማግኘት ከፈጣሪ ምንዳ ለማግኘት የሰራሁት እንዲባረክልኝ የሰራዋትን የተወሰነ ነገር መስጠት ስለፈለግኩኝ ነው። ዛሬ ደገምኳችሁ። ሀብትሺ ለምንድነው የደጋገመው ልትሉ ትችላላችሁ። በቃ እኔ መስፈርቴን አላሟላችሁልኝ። እኔ እርዳታ አይደለም የምሰጠው። የስራ ዝርዝሩን ያቀረበልኝ ሰው ካለ ያናናነው ገንዘቡን ለመስጠት ተዘጋጅቻለሁ። ይሄን ነው የምላችሁ። ለመጨረሻ ጊዜ ይሄን ነው የምላችሁ። በቀጣይ በመጨረሻው ማለት ነው ከሁለት ቀን በኋላ በ25 ወይ በ26 ያሸነፈውን ሰው የሥራ ዝርዝሩን ይዤላችሁ እመለሳለሁ። እስከ መጨረሻው ድረስ ተከታተሉኝ። ዩቲዩብ ላይ ካላችሁ ሰብስክራይብ አድርጉ፣ ኮሜንት ጻፉልኝ ከስር። ምናልባት ላትሳተፉበት ትችላላችሁ፣ ግን ምን ይመስላችኋል? አሁን የመጣሁበት አስተሳሰብ ሌሎቹም አርአያ ሆኖ ቢከተሉበትና ያላቸውን የተወሰነች ነገር ቢሰጡ ደስ ይለኛል። ምን ይመስላችኋል? አሁን የያዝኩት ሀሳብ ምን ይመስላችኋል? ኮሜንት ቦታ ላይ አስቀምጡ ልላችሁ ፈልጋለሁኝ። ላይክ አድርጉት፣ ቪዲዮውን ሼርም አድርጉት ለሌሎች እንዲጠቀሙበት። ምክንያቱም ውጭ ሀገር ያላችሁት ወንድሞች የተወሰነ ጥሪት እንዳላችሁ አውቃለሁ። አገር ውስጥ ያለው ሰው ደግሞ ይጠቀምበት። እዚህ ወደ ስደት ያሰበ ሰው ካለ ቢዝነስን እንዴት አድርጎ እንደሚማር እኔ አስር ሺህ ብሩ መስጠት አይደለም እኔ ጋር የቢሮ መጥቶ እያንዳንዷ ነገር አስገራሚ የሆነ ምክር አስገራሚ የሆነ የስራ ጥበብ አስገራሚ የሆነ የስራ ሂደት እና አስገራሚ ሆነ የስራ ስኬትን በደንብ አድርጌ አሳየዋለሁ፣ አስተምረዋለሁ። አስር ሽብሩ አይደለም የሚያስገርም የሆነ አስገራሚ ሆነ የስራ ጥበብ እነግረዋለሁኝ። በዛ ይጠቀምበታል። ሼር አድርጉ ትላቸዋለሁ። ቲክቶክ ላይ ካላችሁ፣ ፌስቡክ ላይ ካላችሁ ደግሞ ፎሎ ማድረግ ላይክ ማድረጋችሁን አትርሱ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።